ጤና ይስጥልኝ የተከበራችሁና የተወደዳችሁ የኢትዮ ኒውስ ቤተሰቦች፣ ሰላምታችን በያላችሁበት ይረስ እነው። አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ይጋበዝን። በቅድሚያም ዋና ዋና ዜናዎችን አስቀድመን እነግራችኋለን። የተከበራችሁና የተወደዳችሁ የኢትዮ ኒውስ የክርስትና እምነት ተከታዮች እንኳን ለመስቀል ብርሃን በዓል በሰላም አደረሳችሁ እንላለን። በቅድሚያም አርስ ዜናዎችን ልንገራችሁም የፋኖ ኃይሎች በአገዛዙ ጦር ላይ የከፈቱት መጠነ ሰፊ የማጥቃት ወታደራዊ ዘመቻ ዛሬም ቀጥሏል። በወሎ የተጀመረው የማጥቃት ውጊያ ወደ ሸዋ መሸጋገሩ ሲታወቅ በጎጃምና ወሎ ቀጠናዎች ፋኖች ጥምረት በተከፈተ ውጊያ የአገዛዙ ኮሎኔል ተማርከበት ድል መመዝገቡን የፋኖ ኃይሎች አስታውቋል። አገዛዙ በበኩሉ የኮማንዶ ጦሩን ከማሰለፉ በተጨማሪ የድሮን ጥቃት ማድረሱ ተሰምቷል። በዝርዝር የምንመለከተው ቀዳሚ ጉዳያችን ነው። ለተራል ጄኔራል ታደሰ ወረደ የፌዴራል መንግስት የትግራይ ሕዝብ ጥያቄ ሊመልስ ይገባል አሉ። ጀነራሉ አሉ። በፌዴራል መንግስት ጠረጴዛ ላይ የተቀመጠውን ጥያቄ የፈንጅ ጉዳይ ብለው የጠሩት ሲሆን የብልጽግናው መንግስት ትግራይን የሚጎዳበትና የሚያጠቃበት ግልጽ ምክንያት የለም፣ የሰላም በሮች ጨርሰው ሳይዘጉ በህገ መንግስቱ መሰረት ጥያቄያችን ይመለስ ብለዋል። የህዝብ ተሳትፎ ሳይኖር በሌሊት ወይም ደግሞ በተኛበት ውጊያ መቀስቀስ አንፈልግም፣ እንዲህ ከፈትም አንፈልግም የሚሉት ጀነራሉ የፌዴራሉ መንግስት ግን አሁን ላይ ትግራይን ለማጥቃት እያሰበ እንደሆነ በንግግራቸው አስፍረዋል። በዝርዝር ና የኮሎምቢያው ፕሬዚዳንት በተመድ ጉባኤ ላይ ሳሉ አሜሪካ ቪዛቸውን መሰረዙ አነጋጋሪ ሆኗል። የአሜሪካ ውጭ ጉዳይ መስሪያ ቤት የኮሎምቢያ ፕሬዚዳንት ጉስታቮ ፔትሮን ቪዛ እንደሚሰረዝ ማስተዋወቁን አነጋጋሪ የሆነው በዝርዝር የምናየው ነው። ኔታናው ናው ለፍልስጤም ሀገርነት እውቅና መሰጠቱን ሲነቅፉ አመራሮች የተመድን ጉባኤ ረግጠው መውጣታቸው አነጋጋሪ ነው። የእስራኤል ጠቅላይ ሚኒስትር ቤናሚን ኔታ ናው በመንግስታቱ ድርጅት ባደረጉት ንግግር ለፍልስጤም ሀገርነት እውቅና መሰጠቱን ነቅፏል። ኔታናው ናው አይሁዳውያን መግደል ውጤታማ እንደሚያደርግ እንደሚያድርግ ያሳያ አሳፋሪ ውሳኔ ነው ማለት የገለጹ ጉዳይ በዝርዝር እናያለን። ተመልካቾቻችን አብራችሁ ቆዩ። እነዚህ እናሉ ይሰማላችሁ። መልካም ቆይታ ያውላችሁ። የፋኖ ኃይሎች በአገዛዙ ጦር ላይ የከፈቱት መጠነ ሰፊ የማጥቃት ወታደራዊ ዘመቻ ዛሬ በሰፊው ቀጥሏል። በወሎ የተጀመረ የማጥቃት ውጊያ ወደ ሸዋ መሸጋገሩ ሲታወቅ በጎጃምና ወሎ ቀጠና ፋኖዎች ጥምረት በተከፈተ ውጊያ የአገዛዙ ኮሎኔል የተማረከበት ድል መመዝገቡን የፋኖ ኃይሎች ይፋ አድርገዋል። አገዛዙ የኮማንዶ ጦሩን ከማሰለፉ በተጨማሪ ከፍተኛ የድሮን ጥቃት ማድረሱም ተሰምተዋል። በአማራ ክልል ወሎ ቀጠና አራተኛ ቀኑን በያዘው የፋኖ ኃይሎች ከፍተኛ የማጥቃት ውጊያ ዛሬም ከፍተኛ ወታደራዊ ድል አድርገናል ሲሉን የፋኖ ኃይሎች ያስታወቁት ዛሬ መስከረም 17 2018 ንጋት ጀምሮ በሰሜን ወሎ ወልዲያ ከተማ ሁለተኛ ቀኑን የያዘ ከባድ ውጊያ እየተደረገ እንደሚገኝ ነዋሪዎች ለኢትዮኒስ ተናግረዋል። የአገዛዝ ጦር በከተማ ሻሃላ ሙዲን ስታዲየምና ማር ማቀነባበሪያ ፋብሪካ አካባቢ በመሆን መድፍ ጨምሮ ከባድ መሳሪያዎችን እየተኮሰ መሆኑን የተናገሩት የወልዲያ ከተማ ነዋሪዎች የፋኖ ኃይሎችን በሁሉም አቅጣጫ ከተማዋን ከበው እያጠቁ ነው ሲሉ ተናግሯል። ውጊያውን ተከትሎ በከተማዋ እንቅስቃሴ መገደቡ የተሰማ ሲሆን የብልጽግና የአካባቢው አመራሮችም ወደ ወታደራዊ ካምፖች ተጠርንፈዋል ነው የተባለው። ፋኖ በትላንትናው እለት የከፈተውን ማጥቃት ምሽቱን ህዝቡ የደመራ በዓል እንዲያከብር ማሰብ ተኩሱን ጋብ አድርጎ ነበር ያሉት ነዋሪዎቹ አሁን ላይ አንድ የፋኖ አመራር ለኢትዮንስ ሲናገር ከዛ በኋላ ውጊያው ተጀምሮ እንደገና በማለት ጠዋት ጀምረው ውጊያ መኖሩን ነግረዋል። አሁን ላይ ሰፊ የወልዲያ ከተማን አካባቢ መቆጣጠር ችለናል ያለው የፋኖ አመራሩ በዛሬ ሁለት ከንጋት ጀምረው በከፍት ነው ማጥቃት ያገዛዙ ኃይል ላይ ከፍተኛ ጉዳት አድርሰንበታል ሲል ነው ለኢትዮንስ የተናገረው። የወልዲያ ከተማ ጎንደርበር፣ መብራት ኃይል፣ መርጦም፣ ጉባ ኬላ፣ አደንጉር ሚካኤል መውጫ፣ መቻሬ፣ ዩኒቨርሲቲና ሌሎች በርካታ አካባቢዎች ውጊያ የተደረገባቸውና በፋኖ ቁጥጥር ስር እየገቡ ያሉ ባሉ አካባቢዎች መሆናቸውን የፋና ያሉት ጨምሮ አስታወቁት። በወልዲያ ከተማ የሚደረገው ውጊያ የዘገባ እስከተጠናከረበት ጊዜ ድረስ መቀጠሉ የታወቀ ሲሆን እግረኛ ሰራዊቱ ከፍተኛ ሽንፈት የገጠመው አገዛዙ አየር ኃይሉን በመጠቀም ጉባ ላፍቶ ሳንቃ ከተማ ጤና ጣቢያ ላይ የተፈጸመው ጨምሮ ተከታታይ የድሮን ጥቃት ማድረሱና በርካታ ሰዎች መጎዳታቸውን የከተማ የመረጃ ምንጮች ተናግረዋል። በተጨማሪም አገዛዙ ከአፋር አቅጣጫ ኃይል እያስገባ እንደሚገኝና የኮማንዶና አየር ወለድ ጦሩን ማሰለፉን የፋኖ የመረጃ ምንጮች ጨምሮ አረጋግጠዋል። ውጊያው ከወልዲያ በተጨማሪ በደሴ ዙሪያ መካነ ሰላም፣ መሀል ሳይን፣ ተንታ፣ አጅባር፣ ሐይቅ ዙሪያና ሌሎች አካባቢዎችም ቀጥሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምንልክዝ በደሴ ዙሪያ የሚገኙ ስምንት ቀበሌዎችን ተቆጣጥሯል ሲሉም አስታውቋል። ይህን ተከትሎ ትእዛዙ፣ በደሴ ከተማ ከምሽት 12 ሰዓት ጀምሮ ሰዓት ላፊ ውጆ የትራንስፖርት እንቅስቃሴ ማገዱም ተሰምቷል። ከደሴ የቅርብ ርቀት የምትገኘው ሐይቅ ከተማ ሙሉ በሙሉ ለፋኖ ኃይሎች ከባ ውስጥ መግባቷ አኗሪ ተናግረዋል። በከተማ የተለያዩ አቅጣጫዎች ከጠዋት ጀምሮ ከፍተኛ ውጊያ መኖሩን ጨምረው ነግረውናል። የፋኖ ኃይሎች ሰሜን ወሎ እንዳደረጉት ሁሉ ምዕራብ ወሎ ቀጠና የሚገኙ ወረዳዎችን ከአገዛዙ ነፃ እያደረጉ እንደሚገኙ የተናገሩት የፋኖ የመረጃ መንጫዎች በተለይም ከትላንትናው ምሽት ጀምሮ መካነ ሰላም፣ አጅባር፣ ዴንሳ ጃማ ለገሂዳ ወይም አምባ እና ሌሎች ከተሞች በመግባት የአገዛዙ ጦር ላይ መጠነ ሰፊ ማጥቃት ማድረጋቸውን ተናግሯል። ኮሎኔል ሀብታሙ አሰፋ የተባለ የአገዛዙ ጦር በተማረከበት የመካነ ሰላም ከተማ ውጊያ በአፋባ ስር የሚገኙ የፋኖ ኃይሎች በጥምረት አገዛዙ ላይ ከባድ ጉዳቱ ማረት ከተማ መቆጣጠራቸውን አስታውቋል። በዚህም የአፋባ ምስራቅ አማራ ቀጠና ምኒልክ እዚህ የአፋባ ምዕራብ አማራ ቀጠና ቴዎድሮስ ህዝበ ጋር እድል ማስመዝገባቸውን ያስታወቁት በወሎ ቀጠና አራተኛ ቀኑ የያዘው የፋኖ ኃይሎች የማጥቃት ወታደራዊ ዘመቻ ሲሆን በዛሬ እለት ወደ ሸዋም ተስፋፍቶ ከባድ ውጊያ መቀስቀሱን የትዮኒስ የመረጃ ምንጮች ተናግረዋል። በተለይም በሰሜን ሸዋ ዞን አንጾኪያ ገምዛና ኤፍራት አግድም አጣ የቀጠናዎች ከፍተኛ ውጊያ እየተደረገ እንደሚገኝም ታውቋል። በክልሉ ባለፉት ቀናት የፋኖ ኃይሎች የከፈቱ ወታደራዊ ማጥቃት ተከትሎ ከደብረ ብርሃን፣ ደሴ፣ ወልዲያ የህዝብ ትራንስፖርት መስተጓጎልን ኢትዮኒስ አረጋግጣለች። በአጭር ርቀት ከከተማ ከተማ ከሚደረጉ የአነስተኛ አሽከርካሪ ዎች ውጭም አገር አቋራጭ የህዝብ ትራንስፖርት የተቋረጠ ሲሆን በተለይም ከደሴ ወልዲያ ወደ ትግራይ የሚወስደው መንገድ ትራንስፖርት ተቋርጧል፣ ሲሉ የመረጃ ምንጮቻችን ጨምሮ ተናግረዋል። ከትላንት ከሰዓት ጀምሮ ደግሞ ከሸዋ ደብረ ብርሃን ወደ ደሴና ከደሴ አቅጣጫ ወደ አዲስ አበባ የሚደረገው የትራንስፖርት አቅጣጫ መስተጓጉሉና እንቅስቃሴውን መቆሙ ታውቋል። በተጨማሪም የምዕራብ ወሎ ቀጠናዎች ከደሴ ከተማ የሚያገናኙ የትራንስፖርት እንቅስቃሴ መገደቡ ሲታወቅ፣ በተንታ ወረዳ አጅባር ከተማ ደግሞ የቅዳሜ ገበያ በውጊያ ምክንያት መበተውን የከተማው የመረጃ ምንጮች አረጋግጠዋል። ሌተናል ጀነራል ታደሰ ወረደ የፌዴራል መንግስት የትግራይን ህዝብ ጥያቄ ሊመልስ ይገባል አሉ። ጀኔራሉ በፌዴራል መንግስት ጠረጴዛ ላይ የተቀመጠውን ጥያቄ ፈንጂ ጉዳይ ብለው የጠሩት ሲሆን የብልጽግና መንግስት ትግራይን የሚጎዳበትና የሚያጠቃበት ግልጽ ምክንያት የለውም፣ የሰላም በሮች ጨርሶ ሳይዘጉ በህገ መንግስቱ መሰረት ጥያቄያችን ይመለስ ሲሉ በአደባባይ ተናግረዋል። በአደባባይና ና በአጋጣሚዎች ሁሉ ከቅርብ ጊዜያት ወዲህ ንግግር እያደረጉ ያሉት ፕሬዚዳንት ታደሰ ወረደ የፌዴራል መንግስት ጥያቄውን የሚመልሰው ታዲያ በህገ መንግስቱ መሰረት ነው ብለዋል። ጀነራል ዊን ያሉት በአዲግራት ከተማ የመስቀል በዓል ላይ መስቀል ለሰላምና ለትግራይ አንድነት በሚል መሪ ሐሳብ ሲያከብሩ ሲሆን የፌዴራሉ መንግስት የሰላም አማራጮች ሳይዘጉ ጥያቄያችን ይመልስ ሲሉ ተደምጠዋል። ታደሰ ወረደ ባሉ የመስቀል በዓል በትግራይ በታላቅ ድምቀት ቢከበረም ህዝቡ በተፈጠረው ጦርነትና ከፕሪቶሪያ ስምምነት በኋላ በተፈጠረው ችግር ሳቢያ ያለ ፍርሃት ሊያከብረው አልቻልም በማለት የህዝቡን ሁኔታ አሳውቀዋል። በመሆኑም የተፈናቀሉ ዜጎች እንዲመለሱ፣ የትግራይ ህዝብ በዓላቱን በነጻነት እንዲያከብርና የፌዴራል መንግስቱን በህገ መንግስቱ መሰረት ለትግራይ ህዝብ ጥያቄዎች መፍትሄ ሊያስቀምጥ ይገባል ሲሉ ጥሪ አቅርበዋል። ሌተራል ጀነራል ታደሰ ወረደ በህገ መንግስቱ መሰረት መፈታት የነበረው አሁን እግር መጎተት አለን በማለት የብልጽግናውን መንግስት ሀሳብ ተችቷል። ጊዜው ያስተዳሩ የቱንም ያህል የሰላም እድል ጠባብ ቢሆን ለሰላማዊ መፍትሄ እንደሚሰራ ተናገሩት። ሌተራል ጀነራል ታደሰ ወረደ አሁን ላይ ያለው የሰላም መንገድ ግን ጠባብ እንደሆነ በግልጽ ሲናገሩ ተደምጠዋል። የፌዴራል መንግስት ትግራይን የሚያጠቃበትና የሚጎዳበት ምንም ምክንያት የለም በማለት አሁን ላይ የፌዴራል መንግስት መንግስት የብልጽግና አገዛዝ ትግራይ ለማጥቃት ካለበቂ ምክንያት እየተዘጋጀ መሆኑን ጠቁመዋል። በሞትና በማገገም መካከል ሰላማዊና ያልተረጋጋ ሁኔታ ውስጥ እንደ ህዝብና መንግስት እየቀጠልና ያሉት ሌተናንት ጄኔራል ታደሰ ወረደ ያለውን ሰላም ስለታመመ መግደል ነውር ነው ሲሉም ተደምጠዋል። መሪነት ጦርነትን አስቀርቶ አላማውን ያለ ጦርነት ሲያሳካ ነው አመራር የሚባለው ማለት የብልጽግና አገዛዝና አጋሮችን የተቹት ሌተናንት ጄኔራል ታደሰ ወረደ ጊዜ አስራሩ በአሁኑ ሰዓት የትግራይ ተወላጆች አንድነት ለመመለስ ገለልተኛና ነጻ የውይይት እንዲሁም ጋር መግባባት ጉባኤ ይጀምራል ብሏል። ሌተናል ጄኔራል ታደሰ ወረደ በጦርነቱ ጉዳይ ላይ አሁን ላይ የሰላም መንገድ ጠቧል ማለት በሞትና በመጋገም መካከል ያለውን ህዝብ ድጋሚ ወደ ጦርነት ለማስገባት ሰላሙ የታመመ መሆኑን ለመግደል ጥረት እያደረጉ ማለት የብልጽግና አገዛዝን ከሰዋል። ውይይቱና መግባባቱ ታዲያ ስምምነት እንዲሁም አንድነትን የሚፈጥር ነው ሲሉ በትግራይ ሊጀመር ያሰበውን ጉባኤም በአዲሱ ዓመት ይጀምራል ብለው ተናግረዋል። በዚህም ታዲያ ቀደም ብሎ ቢታቀድም የተሻለ ሁኔታ ለመፍጠር አራዝመነዋን ያሉትን ጉባኤ ይጀምራል ብለዋል። ይህም የትግራይ ተወላጆችን አንድነት ወደ ነበረበት ለመመለስ ጉልህ ሚና የሚጫወተው መሆኑ ሁሉም እንዲረዳው ነው የጠየቁትም። አመራራችን የመርዛማ ሚዲያ ስፖንሰር ሆኗል ሲሉ የተናገሩት ሌተናል ጄኔራል ታደሰ ወረደ ምናልባትም በቅርብ ጊዜያት እየወጡ በብልጽግና ሚዲያዎችና በሌሎች ሲከሷቸውና ሲያጣጥሏቸው የከርሟቸውን የቀድሞ ጓዶቻቸውን በማስታወስ ናቸው። ጌታቸው ረዳና ሌሎች የሚያደርጉትን ንግግር መነሻ ማድረግ የሚያደርጉትን ንግግር እንደሆነ በብዙዎች ታምኗል። ሌተናል ጄኔራል ታደሰ ወረደ በፌዴራል መንግስት ጠረጴዛ ላይ ያለው የፈንጅ ጉዳይ ከመጠን በላይ ረጅም ጊዜ ወስዷል፣ ማለት በግልጽ ሳያፍራሩ በደፈናው ፈንጅ ነው ማለት ጥያቄ ቸውን ገልጸዋል። በህብረተሰባችን አሳብ ያልተሰጠበትና ህዝባችን ተኝቶ እያለ በድንገት የምንከፍተው ጦርነት የለም ሲሉም ተደምጠዋል። አክለውም የፌዴራል መንግስት የትግራይን ሰላም ጉዳይ በጠረጴዛ ላይ ሊፈታ ይገባል ሲሉ የተደመጡ ሌተናል ጀነራል ታደሰ ወረደም በእኛ በኩል የሚጀመር ጦርነት የለም በማለት በተደጋጋሚ ቢናገሩም ጦርነትን ለመጀመር የተዘጋጀ ኃይል እንዳለ ግን በተዘዋዋሪ ሲናገሩ ተደምጠዋል። የኮሎምቢያ ፕሬዚዳንት በተመድ ጉባኤ ላይ ሳሉ አሜሪካ ቪዛቸውን መሰረዙ አነጋጋሪ ሆኗል። የአሜሪካ የውጭ ጉዳይ መስሪያ ቤት የኮሎምቢያ ፕሬዚዳንት ጉስታቮ ፔትሮ ቪዛ እንደሚሰረዝ ማስታወቁ ነው አነጋጋሪ ሆኖ፣ ግራ ዘመሙ መሪ በኒውዮርክ በተካሄደው ለፍልስጤም ድጋፍ የሚሰጥ ሰላማዊ ሰልፍ ላይ ከተገኙ በኋላ ነው ውሳኔው የተገለጸባቸው። በሰላማዊ ሰልፍ ላይ ፕሬዚዳንቱ መገኘታቸው እሳት አቀጣጣይ ድርጊት ሲል ኮንኗል። አሜሪካ የፍልስጤም ፕሬዚዳንት ማህሙድ አባስን ጨምሮ ሰማንያ ፍልስጤም አመራሮች በኒውዮርክ የተካሄደውን የመንግስታት ድርጅት ጠቅላላ ጉባኤ እንዳይታደሙ ቪዛ መከልከሉ አይዘነጋም። ትላንት ማምሻውን ፕሬዚዳንት ፔትሮ ከኒውዮርክ ወደ ቦጎታ ለመብረር እቅድ ይዘው እንደነበረ አጃንስ ፍራንስ ፕሬስ የጠቀሳቸው የኮሎምቢያ መገናኛ ብዙሃን አስታውቋል። ባለፈው ሳምንት ከቢቢሲ ጋር ባደረጉት ቆይታ ትራምፕ አስተዳደር በአደንዛዥ አዘዋዋሪዎች ላይ የተቃጣ ነው በሚል ያደረሰው የአየር ጥቃት የአምባገንነት ድርጊት ነው ሲሉ ወቅሰዋል። በማህበራዊ ሚዲያ በተጋራ ተንቀሳቃሽ ምስል ፕሬዚዳንቱ በአቅራቢያቸው ለተሰበሰቡ ሰልፈኞች በድምጽ ማጉያ በስፓኒሽ ንግግር ሲያደርጉም ታይተዋል ይላል ቢቢሲ። ከንግግራቸው በኋላ ተርጓሚያ ያላቸውም የመላው ዓለም አገራት ከአሜሪካ የበልጥ ወታደራዊ ኃይል ለመገንባት መተባበር አለበት ሲሉ መልእክታቸውን አስተላልፏል። እዚህ ኒውዮርክ ሳለው መናገር የሚፈልገው ነገር የአሜሪካ ወታደሮች ሰብአዊነት ላይ አፈሙዝ መደቀን እንዲያቆሙ ነው። የትራምፕ ትእዛዝ ጣሱና የሰብአዊነት ህግን ተከተሉ ብሏል። ፕሬዚዳንቱ በአሜሪካ አደባባይ የአሜሪካ ውጭ ጉዳይ መስሪያ ቤት ታዲያ የኮሎምቢያ ፕሬዚዳንት ጉስታቮ ፔትሮ ንግግር አጣጥሏል። የኮሎምቢያ ፕሬዚዳንት በኒውዮርክ ጎዳና ቆመው የአሜሪካ ወታደሮች ትእዛዝ እንዳይቀበሉ በመንገድ ነውጥ ቀስቅሰዋል። በዚህም እሳት አቀጣጣይ ንግግራቸው ምክንያት ቪዛቸውን ሰርዛለን ሲል በኤክስ ገጹ አስታውቋል። የኮሎምቢያ የሀገር ውስጥ ሚኒስቴር አርማዶን ቤንዲቲ በበኩላቸው አሜሪካ መሰረዝ የነበረባት የፔትሮ ቪዛን ሳይሆን የእስራኤል ጠቅላይ ሚኒስትር ቢንያም ኔታና ቪዛ ነበር ሲሉ በኤክስ ገጻቸው ላይ ሞግተዋል። ሆኖም ግን ኔታናው ኤምፓየሯን ስለምጠብቀው እርምጃ መውሰድ የቻሉት እውነቱን በተናገሩት መሪ ላይ ነው ብለዋል። ኮሎምቢያ በዓለም ትልቁ የኮኬይን አምራች ሀገር ስትሆን ፕሬዚዳንት እንዳሉት አሜሪካ በጀልባዎች ላይ ባረሰችው የአየር ጥቃት ከተገደሉ የተወሰኑ ኮሎምቢያን መሆናቸውን ጠቁሟል። አሜሪካ እርምጃው በቬንዚዮ ላይ የሚካሄደው የጸረ ደንዛዥ እጽ እንቅስቃሴ አካል ነው ትላለች። ፔትሮ ወደ ስልጣን ከመጡ በኋላ በአሜሪካና በኮሎምቢያ መካከል ያለው ግንኙነት ሻክሮ ቀጥሏል። ይላል ቢቢሲ በዘገበው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመንግስታቱ ድርጅት ንግግር ሲያደርጉ ለፊልስጤም አገርነት እውቅና መስጠቱን በግልጽ ነቀፉ። ኔታንያሁ አይሁዳውያን መግደል ውጤታማ እንደሚያደርግ ያሳይ አሳፋሪ ውሳኔ በማለት ገልጸውታል። ንግግራቸውን በሚያደርጉበት ወቅት ብዙ አመራሮችና ዲፕሎማቶች አዳራሹን ጥሎ በመውጣት ተቃውሟቸውን አሳይተዋል። የጉባኤ አዳራሽ በአብላጫው ባዶ ሆኖ ታይቷል። ከአዳራሹ ውጭም በታይምስ አደባባይ እስራኤል በጋዛ የከፈተችው ጦርነት በመቃወም ሰላማዊ ሰልፍ ተካሂደዋል። እስራኤል በጋዛ የቀጠለችውን ጥቃት ዓለም ዓለም አቀፍ ማህበረሰብ ኮንኗል። ዩናይትድ ኪንግደም፣ ፈረንሳይ፣ ካናዳና አውስትራሊያን ጨምሮ ሌሎች ሀገራት ለፍልስጤም ሀገርነት እውቅና ያሰጡት በዚህ ሳምንት ነው። ኔታንያሁ በንግግራቸው መክፈቻ ላይ ዘ ኮርስ ወይም ደግሞ እርግማኑ ያሉትን ካርታ አሳይተዋል። በካርታው ላይ በመካከለኛው ምስራቅ ኢራን በጃዙር የሚደግፍ ኃይሎች ያሏትን አሳይተዋል። እስራኤል አምና በሊባኖስ በሄዝቦላህ ላይ በየመን በሁቴ አማጽያን ላይ በጋዛ በሐማስ ላይ እንዲሁም በኢራን ላይ የፈጸመቻቸው ወታደራዊ ጥቃቶችም አብራርተዋል። ባለፈው ሰኔ የኢራን የኒውክለር ማብላያ ላይ ጥቃት ለማድረስ ያገዟቸው የአሜሪካ ፕሬዚዳንት ዶናልድ ትራምፕንም ሲያመሰግኑ ተደምጠዋል። ሐማስ በእስራኤል ላይ የፈጸመው ጥቃት ከ911 ጥቃት ጋር በማስተካከል ሁለቱ ሀገራት ተመሳሳይ ጠላት እየተዋጉ ናቸው ብለዋል። ኔታንያሁ ፍልስጤም ሀገር ሆና እንድትቀጥል እንደማይፈቅዱና አብዛኛው እስራኤላውያን እንደሚደግፋቸው ኔታንያሁ ነው ተናግረዋል። የመንግስታቱ ድርጅት ኮሚሽን እስራኤል በጋዛ የዘር ጭፍጨፋ ፈጽማለች የሚለውን ለመመርመር መወሰኑን አስመልክተውም መሰረት አልባ ከስ ነው ብለው አጣጥለውታል። የመንግስታቱ ድርጅት የሰብአዊ እርዳታ ክፍሎች እስራኤል ኮምብላ ወደ ጋዛ የሚገባውን እርዳታ እየገደበች እንደሆነ ከዚህ ቀደም ገልጸዋል። ባሳለፍ ነው ናሴም በጋዛ ራብ መከሰቱ ድርጅቱ በይፋ አስታውቋል። ኔታንያሁ ግን ይህንን ውድቅ አድርገውታል። ጠቅላይ ሚኒስትሩ ያደርጉትን ንግግር በጋዛ በድምፅ ማጉያ እንዲተላለፍ ተወስኗል ተብሏል። የጋዛ ነዋሪዎች ስልክ በመጥለፍ ንግግሩ በየስልካቸው እንደሚላክላቸው ማቀዳቸውም ተሰምቷል። በጋዛ ያሉ የቢቢሲ ምንጮች ግን ስልኮች ላይ ጠለፋ አለመኖሩን በግልጽ ጠቁመው ልኛን ያለው ቢቢሲ ነው። ኔታ ናውግባቸው በጋዛ ያሉ ታጋቾች ማስለቀቅ እንደሆነ ጠቅሰው የእኛ ጀግኖች ከተባበሩት መንግስታት ነው በቀጥታ እየተናገርኩ የሚገኘው ለሰቅ እንድ አልረሳናቸውም፣ የእስራኤል ህዝብ ከጎናቸው ነው። እናንተን ወደ ሀገራቸው ሳናስመልስ አንቅርም ሲሉ መልእክታቸው አስተላልፏል። በጋዛ 48 ታጋቾች የሚገኙ ሲሆን ሀያ የሚሆኑት በህይወት እንዳሉ ይታመናል። የጋዛ ኖሪ ፈይደል ንግግሩ በግዳጅ ከበባ ውስጥ ለተከተታቸው እና በድንኳ ድንኳኖች ለሚኖር ንጹሐን ዜጎች ማስተላለፍ ምን ይጠቅማል? የበለጠ ከማዋረድ በላይ የሚያገኘው ነገር የለም ሲል ለቢስ ተናግሯል። ኔታናው ከሱሪያ ጋርም ሰላም ሊያወርዱ እንደተቃረቡና የሊባኖስ መንግስት ሄዝቦላን ትጥቅ እንዲያስፈታ መጠየቃቸውን ተናግሯል። ንግግራቸውን ተከትሎ ከእስራኤል ተቃውሞ የገጠማቸው ኔታናው በተለይም ደግሞ ፖለቲከኛው ይር ላፒድ ዛሬ ያየነው ነው አልቃሻ ጠቅላይ ሚኒስትር ነው። ንግግሩ በቸክ አገላለጽ ተሞልቷም የዲፕሎማሲ ቀውስን ከመፍታት ይልቅ የእስራኤል ነባራዊ ሁኔታ ወደ ባሰ ደረጃ አውርዶታል ማለት ኔታ ነው። ከሷቸዋል። የአየር ጎላን የተባሉ የእስራኤል ዲሞክራቲክ ፓርቲ መሪ ንግግሩ ተጎጅነት ይስተገባባበታል የታጋጆችና ና የተዋጊዎች መስዋዕትነት የዘነጋ ነው። በድምፅ ማጉያ ድምፅ ማስተላለፍ ልጅነት አላስፈላጊ እብደት ነው ሲሉ ማጣጥለውታል። የፊልስጤን ፕሬዚዳንት ማህሙድ አባሰው መንግስታቱ ድርጅት ጉባኤ ላይ ባስተላለፉት መልእክት በእስራኤላውያንና ፍልስጤማውያን መካከል ሰላም ለማውረድ ከዓለም መሪዎች ጋር ተባብሮ ለመስራት ዝግጅ መሆናቸውን በአንጻሩ ተናግረዋል። የተወዳችሁና የተከበራቸው የትዩኒስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።